የእንግሊዝ ፕሪሚየር ሊግ የዘጠነኛ ሳምንት ጨዋታዎች ትናንትና የሚቀጥለው ታደረገው ነበር። ኤምሬትስ ላይ አርሰናል ከክሪስታል ፓላስ ጋር ያደረጉትን ጨዋታ አርሰናል ኤበረቺ ኤዜ የመጀመሪያ አጋማሽ ወደ ማብቂያው ሲሆን ባገባው ጎል አሸንፎ ወጥቷል። ከጨዋታው ጅምር አንስቶ አርሰናል ኳስን በከፍተኛ መጠን በመቆጣጠር ግን ደግሞ ቁጥጥሩ ይህ በክሪስታል ፓላስ አደገኛ የመከላከል ቀጠናዎች ወይም ደግሞ በአርሰናል አደገኛ ማጥቃት ዞኖች ውስጥ ሳይሆን በአብዛኛው በራሱ ሜዳና በሁለተኛው ሜዳ ክፍል ማለትም ይሄ መሀል ሜዳ አካባቢ በሆነ መንገድ ነበር ኳሱን ሲቆጣጠር እና ደግሞ ወደ ክሪስታል ፓላስ የጎል ክልል ዝግ ባለ መንገድ ነበር ለመሄድ ሲሞክር የነበረው። በተቃራኒው ደግሞ ክሪስታል ፓላስ እጅግ በጣም ባነሰ የኳስ ቁጥጥር ካልተሳሳትኩ እንደው ሰላሳ በመቶ አካባቢ በሚሆን የኳስ ቁጥጥር ግን ደግሞ በሚታወቅበት ፈጣን ሽግግሮች ወደ አርሰናል የጎል ክልል ለመድረስ ብዙ ጥረት ያደርግ ነበር። እንዲያውም በመጀመሪያው አጋማሽ ብቻ የምንመለከተው ከሆነ የክሪስታል ፓላስ ተጫዋቾች በተሻለ ወደ አርሰናል የጎል ክልል ደርሰው ነበር። በእርግጥ የዚህ የአርሰናል የጨዋታ መንገድ እንደ ሙገሳም እንደ ትችትም እየቀረበበት ነው የሚገኘው። እንደ ሙገሳም የሚቀርብበት ጉዳይ ምንድነው? ጨዋታን ሙሉ በሙሉ በመቆጣጠር ከተጋጣሚ ውስጥ የማጥቃት ፍላጎትና የማጥቃት እቅድን ሙሉ በሙሉ አሟጠው ካወጡ በኋላ ጨዋታን ለማሸነፍ የራስን እንቅስቃሴ ማድረግ የሚለው አንደኛው ነው። እንደ ትችት ደግሞ የሚነሳበት ዝግ ያለ የጨዋታ መንገድ ከዚህ ቀደም አርሰናል ከሚታወቅበት የጨዋታ መንገድ ፍጹም የተቃረነ እንደገና ደግሞ ለገለልተኛ ተመልካች ብቻ ሳይሆን ለራስ ተመልካችም ጭምር ይሄ ለመመልከት የማይመቻ አይነት ጨዋታን መጫወት ከዛ ባሻገር ደግሞ ያለንን አቅ ይሄ ቡድን ውስጥ ያለን አቅም በአግባቡ ያለመጠቀም። ምክንያቱም አሁን አርሰናል በዚህ በፈጠራው ረገድ ላቅ ያሉ ተጫዋቾችንም ወደ ስብስቡ ቀላቅሏል። ምንም እንኳ ማርተን ወደ ጋርድ በጉዳት ምክንያት እየተቸገረን ቢሆን ይሄ ቡድን አይበሬቻ ይዘን ጨምሯል። ባለፉት አመታት በትጋትም ሆነ በፈጠራ ልህቀት በፕሪሚየር ሊጉ ከሚገኙ ምርጥ ተጫዋቾች መካከል እንደ አንዱ የሚቆጠር ማለት ነው። እና ይህን ተጫዋች የያዘ ቡድን እንደ ማርቲን ዙቢመንዲ እንዲህ ያለ ከራስ የሜዳ ክልል ውስጥ ሆነው ጨዋታዎችን በአግባቡ ኦርኬስትሬት ማድረግ የሚችል ማቀናበር የሚችል አይነት ተጫዋችን በያዘበት ሁኔታ የመስመር ላይ ብዙ አማራጮች መስጠት የሚችሉ እና ደግሞ ሲሰጡም ደግሞ የቆዩ እንደ ቡካዮ ሳካ ያሉ ተጫዋቾችን የያዘ ቡድን በዚህ መጠን የጎል እድሎች ለመፍጠር መቸገሩ ተገቢ ነው የሚል ትችት ይነሳበታል። እነዚህ ሁለት ጽንፎች እንዳሉ ሆኖ አርሰናል በማሸነፍ መንገዱ ቀጥሏል። አፍተሮል የትንፍጭው ዱቄቱን አምጪ ነው አረል ያው ቢሂሉስ እግር ኳስም ደግሞ እንደዛው ሆኗል። የምትዳኘው በምታደርገው እንቅስቃሴ ሳይሆን ያ እንቅስቃሴ ምን አይነት ውጤት ይዞልህ መጣ በሚለው ነው በውጤቱ ነው የምትዳኘው እና በዛ መንገድ ከሆነ አርሰናል እጅግ በጣም ስኬታማ የሆነ ጊዜ ነው እያሳለፈ የሚገኘው። ሰላሳ ዘጠነኛው ደቂቃ ላይ ዴክላን ራይስ ከቅጣት ምት ያሻማውን ኳስ በትክክል ከሳጥን ሳይወጣ ቀርቶ ጋብሪኤል ማጋልሄስ ያወረደለትን ኳስ ኤቨሬሽ ዘ የቀድሞ ክለቡ ላይ ያስቆጥሯል። ለክሪስታል ፓላስ በዚህ የውድድር አመት የአንድ የፕሪሚየር ሊግ ጨዋታ አድርጓል። የመክፈቻ ጨዋታውን ከቼልሲ ጋር ፓላስ ባደረገ ጊዜ እንደውም በዛ ጨዋታ ላይ ተጫውቶ ጎል ሁሉ አግብቶ ነበር ከቅጣት ምት ነገር ግን ጎሉ ተሽሮበታል ከዛ በኋላ ነው ወደ አርሰናል ዝውውሩ የተጠናቀቀው እና ግን ትላንትና ያ የቀደመ ቡድኑ ላይ አምኑበት እድል የሰጠው ቡድኑ ላይ ጎል አግብቷል ከዛ በኋላ ግን ያው ለቀድሞ ቡድኑ ክብር ሲል እንደዚሁ ደስታውን ከመግለጽ ተቆጥቧል የመጀመሪያው አጋማሽ ሲጠናቀቅ ዊሊያም ሳሊባ እንደገና ደግሞ ጨዋታው ሲጠናቀቅ እንደ ዴክላን ሬስ ያሉት ተጫዋቾችም በጉዳት ምክንያት ወይም ደግሞ መጠነኛ ጉዳት አጋጥሟቸው በሚመስል መልኩ ጨዋታውን አልጨረሱም ወይም ደግሞ ጨዋታውን አቋርጠው ወጥተዋል። አሰልጣኝ ሚኬል አርቴታ ከጨዋታው መጠናቀቅ በኋላ ተጠይቆ ነበር ስለዚህ ጉዳይ ያው ስለ ሁለቱም እርግጠኛ ሆኜ መናገር አልችልም ግን ያን ያክል ጠንካራ ጉዳት ዳታ አይመስልኝም የሚል አስተያየቱን ሰጥቷል። አሰልጣኝ ወደሚባል ግላስነር ራሳቸው በጣም ጥሩ የሚባል ዌል ስትራክቸር እንደሆነ ቡድን የሰሩ አሰልጣኝ ናቸውእና ከጨዋታ መጠናቀቅ በኋላ ለአርሰናል የነበራቸው አድናቆት ከፍተኛ ነበር። በጣም በደንብ የተደራጀ በመከላከሉም ሆኖ በማጥቃቱ ረገድ ጥሩ ሊባል የሚችል እንደገና ደግሞ ያወጣውም ውጪ ያልባከነበት አይነት ቡድን ነውና በአውሮፓ ከሚገኙ ምርጥ ቡድኖች መካከል አንዱን የገጠምነው እና መሸነፋችን ያነክል የሚገርም አይደለም የሚል ሀሳብን ሰጥቷል። ግን በአግባቡ ደግሞ አርሰናልን የፈተነ ቡድን በትላንትናው ጨዋታ ላይ አሳይተዋል። አርሰናል ዘንድሮ ብዙ ነገሮቹን እያረመ መጥቷል። ያለፉት ዓመታት ላይ ከመሰል ጨዋታዎች እንደ ክሪስታል ፓላስ፣ እንደ ፉላም እንደ ኒካስል ዩናይትድ ካሉ ቡድኖች ጋር በሚያደርጋቸው ጨዋታዎች ላይ የሚጥላቸው ነጥቦች ነበሩ። ከዋንጫ ሲያራርቁትም የነበሩ ድምር ነጥቦቹ እና ከነዚህ ቡድኖች ባለፉት ዓመታት ማግኘት ከነበረበት የመጨረሻዎቹ 12 ነጥቦች መካከል ያገኘው ሁለቱን ነጥቦች ብቻ ነበር። ዘንድሮ ግን ከነዚህ ቡድኖች ማግኘት ከሚገባው 12 ነጥቦች መካከል 12ቱንም አሳክቷልና በደንብ የዋንጫ ቡድን እየሆነ እንደመጣ ማሳያ ነው። በዛ ላይ የእንግሊዝ ፕሪሚየር ሊግ አሁን ባለው ፎርማት መደረግ ከጀመረ ጊዜ አንስቶ 700ኛ የሊግ ድሉ ላይ ደርሷል። እናም አሁን ከቀሪው ምድብ ወይም ደግሞ ከቀሪው ክለቦች በአራት ነጥብ ቢያንስ በአራት ነጥቦች ርቆ ሊጉን እየበራ ነው የሚገኘው። እስካሁን ድረስ ባደረጋቸው ጨዋታዎችም ሶስት ጎሎች ተቆጥረው ሶስት ጎሎች ብቻ ናቸው የተቆጠሩበት እና እጅግ በጣም ጠንካራ የመከላከል ውቅር እንዳለውም ሌላ ማረጋገጫ የሆነ ጨዋታ ነበር። ሌሎችም ጨዋታዎች እንደዚሁ ነበሩ። ትላንትና የተደረጉ አስቶንቪላ ና ማንቸስተር ሲቲ ያደረጉትን ጨዋታ አስቶንቪላ አንድ ለዜሮ ሲያሸነፍ ማቲካሽ አስራ ዘጠነኛው ደቂቃ ላይ ጎል አግብቷል። የማንቸስተር ሲቲ የዘጠኝ ጨዋታዎች ያለመሸነፍ ጉዞ ትላንትና ቪላ ፓርክ ላይ ተገትቷል። ቪላ በሜዳው ሲቲን ለሶስተኛ ተከታታይ ጊዜ ነው እያሸነፈው። ከአርሰናል ጋር የነበረውን የነጥብ ልዩነት አስጠብቆ መቀጠል ይችል ነበር ማንቸስተር ሲቲ ወደ ያው የሶስት ነጥብ ልዩነቱን ግን ያሳየውን ቀርቷል። አሁን ላይ በ16 ነጥቦችና አስር ጎል አምስተኛ ደረጃ ላይ ነው የሚገኘው። በአስቶን ቪላ ደግሞ በ15 ነጥቦችና አንድ ጎል ክፍያ ስምንተኛ ደረጃ ላይ ይገኛል። ቦርንመዝ ከኖቲንጋም ያደረጉትን ጨዋታ ቦርንመዝ ለ0 አሸንፈዋል። ማርከስ ታቫኒየር ና ኢሊ ጁኒየር ክሮፒ ናቸው የቦርንማውዝ ጎሎች ያገቡት። የአሰልጣኝ አንዶኒ ኢራዮላ ቡድን የውድድር ዘመኑ ሲጀመር አምና ከነበረው የመከላከል ዲፓርትመንት ውስጥ ወይም ደግሞ በመጀመሪያ አስተላለፉ ውስጥ ከሚጠቀማቸው የተመራጭ የመከላከል ተጫዋቾች ግብ ጠባቂን ጨምሮ ሰባ አምስት በመቶዎቹ ለቀዋል እና እነዚህን ተጫዋቾች እንግዲህ ለመተካት ብዙ ወደ ሰማናዊ በመቶ አካባቢ ለቀዋል እንጂ ግብ ጠባቂዎች የፓሪስ አባላ ጋ ሚሎስ ኬርኬዝ ሁለት ቱ የማል ተከላካዮች ኢልያዝ ዛባርኒና ዲን ሀውሰን ለቀዋል እና እነዚህ ተጫዋቾች ከለቀቁ በኋላ እንደገና ደግሞ ዳንጎታራም እንደዚሁ ለቀዋል እና እነዚህ ተጫዋቾች ከለቀቁ በኋላ ቡድኑ አሁንም ድረስ በዚህ በውጤታማነቱ ለመቀጠሉ አንደኛ በጣም ጥሩ የሚባሉ ስካውቶች ያሉት ቡድን መሆኑ ከዛ ባሻገር ደግሞ አሰልጣኝ አንዶኒ ኢራዮላ ቡድን የመስራት አቅሙ ድጋሚ የታየበት የውድድር ዘመንን ነው እያሳለፈ የሚገኘው። አሁን በጣም ጥሩ የሚባል ውጤትን እያስመዘገበ ከሊጉ ሩፍ በመሪዎች ተርታም የሚገኝ ቡድንን ሰርቷል። በወልቭስና በርንሊ ያደረጉትን ጨዋታ በርንሊ ሶስት ለሁለት አሸንፏል። የኦርገን ስትራንድ ላርሰን ና ማርሻል ሙንቴሲ ለወልቭስ ዚያን ፍሌሚንግ ሁለት ጎሎችን ለበርንሊ አግብቷል። ላይል ፎስተርም እንደዚሁ ሌላ ጎል አክሏል። የኮሳፋ ጎረቤታሞቹ ደቡብ አፍሪካዊ ላይል ፎስተር ና ዚምባብዌ ማርሻል ሙንቴሲ ላይል ፎስተር ለበርንሊ ማርሻል ሙንቴሲ ደግሞ ለወልቭስ ጎሎችን አግብቷል ። ኤቨርተን በሜዳው ሄዲክሰን ስታዲየም በቶተናም 3 ለ0 ተሸንፏል። ይሄ ውጤቱን ብቻ ምንመለከተው ከሆነ ቶተናም በምቾት በብልጫ ያሸንፈው ጨዋታ ይመስላላል። ግን ጊየርሞ ቪካሪዮ የቶተናሙ ግብ ጠባቂ እጅግ በጣም ወሳኝ ወሳኝ የሚባሉ ኳሶችን ሲያደን የነበረበት ና ኤቨርተንም በጣም ብዙ ጫናዎችን የፈጠረበት ጨዋታ ነበር። ሁለት የቆሙ ኳሶችን ሚኬ ቫንተቬን ወደ ጎልነት እንደዚህ ቀይረዋል። ፓፕ ማታሰርም ሌላ ጎል እንደዚሁ 89ኛው ደቂቃ ላይ ካገባ በኋላ ነው እንግዲህ አሰልጣኝ ቶማስ ፍራንክ ቡድን ጨዋታውን ሶስት ለዜሮ እንዲያሸንፍና ሶስት ነጥቦችና ሶስት ጎል ይዞ እንዲወጣ ያደረገው። ጃኮብ ብራይን አምስተኛው ደቂቃ ላይ ለኤቨርተን ጎል አግብቶ ነበር፣ ነገር ግን ያገባው ጎል ተሽሮበታል። ኤል ክላሲኮን እናንሳ። በስፔን ላሊጋ የተደረገ ጨዋታ ነበር። ኪሊያን ኢምባፔ ና ጁድ ቤሌን ጋ በመጀመሪያው አጋማሽ ባገቧቸው ጎሎች ሪያል ማድሪድን ጨዋታ አሸንፏል። ፌርሚን ሎፔዝ እንግዲህ ባርሴሎና ናቸው አድርጎ ነበር በጨዋታው ሂደት መሀል ኤል ክላሲኮ ባለፉት ሀያ ውድድር ዘመናት በተለይ ደግሞ በሊጉ የሚደረጉ ጨዋታዎች የመጀመሪያውን የሊግ የሁለቱን ግንኙ የሁለቱን ቡድኖች ግንኙነት ያሸነፈ ቡድን ስልሳ ሁለት በመቶ ሊጉን የማሸነፍ እድል እንደሚኖረው ያለፉት አመታት ሂደቶች ና ውጤቶችም ጭምር ያሳያሉ። ና እጅግ በጣም ፈጣን አጀማመር የነበረው ጨዋታ ነበር። ሁለተኛው ደቂቃ ላይ ቪኒሺየስ ጁኒየር ላይ ላሚን ያማል ላይ ጥፋት ሰርቷል በሚል የፍቱን ቁጣት የምትሰጥቶ ነበር። ነገር ግን በቪር ከታየ በኋላ የተሰጠው የፍቱ ቁጣት የምተሽሯል። አስቀድሞ ላሚን ያማል ቪኒሽስ የቪኒሽስ ጁኒየር ነገር ከማግኘቱ አስቀድሞ ወይ ደግሞ ኳሱን እንዳይመተው ከመከለሉ አስቀድሞ ኳሱን ነክቶታል በሚል ነው እንግዲህ ውሳኔ የተሻረው። ባርሴሎና ኳሱን ይዞ የማድሪድ ማድሪድም ደግሞ መረጋጋት አቅቶት ግን ደግሞ በፈጣን የመልሶ ማጥቃት እንቅስቃሴ በእና ደግሞ የባርሴሎናን ላይን ወደ መሀል ተጠግቶ ይከላከለ የነበረውን የባርሴሎና የመከላከል መስመር በኪሊያን ኢምባፔ ሩጫዎች ነበር ብሪጅ ለማድረግ ሞክረ የነበረው ወይም ደግሞ ሰብሮ ለማለፍ ሞክረ የነበረው። እናም እነዛ ነገሮች እየተሳኩ የመጡ ይመስሉ ነበር። በጨዋታ የመጀመሪያ ደቂቃዎች ላይ 11ኛው ደቂቃ ላይ ድንገት ኢምባፔ ጎል አግብቶ የነበረ ቢሆንም ኳሱን ለመጨረሻ ጊዜ ኢምባፔ ጋር ከመድረሱ በፊት ኳሱን ነክቶት የነበረው አርዳ ጎሌር እንደዚሁም ደግሞ ራሱ ኪሊያን ምባፔም ኳሱን ከማግኘቱ አስቀድሞ ከጨዋታ ውጭ የሆነ አቋቋም ላይ ነበር፣ እና ደግሞ ከጨዋታ ውጭ የሆነ አቋቋም ላይ ነበር የተባለው በሚሊሜትሮች ነበርና አንዳንዶች ቪኤአር የእግር ኳስን ውበት እያጠፋው ነው ብለው ትችት ሲያቀርቡ መሰል አጋጣሚዎችንም ጭምር ነው። ምክንያቱም ያስቆጠረው ጎል እጅግ በጣም አስገራሚ ነው። የራሱን ቴክኒክ ተጠቅመው እንደገና የቮቼቼዝኒን ከጎሉ መስመር መውጣቱን አይቶ ያስቆጠረው ጎል ነው እና እንዴት አይነት የጎል አይን እንዳለውም በዚሁ አጋጣሚ ያስመሰከረበት ጎል ነበር የኬልያን ኢምባፔ ጎል። ሀይሎተኛ ደቂቃ ላይ ግን የባርሴሎናን ሀይላይን ለብቻው ሲያጠቃ የነበረው ኤምባፔ ከቤሊንጋም ያገኘው እንኳስ ወደ ጎነት ቀይሮ ቡድኑ መሪ ያደረገ። ፌርሚን ሎፔዝ እንግዲህ ከኳስ ጋር አድቬንቸረስ የነበረው ባርሴሎና ወደ ጨዋታው እንዲመለስ 38 ኛው ደቂቃ ላይ ከማርከስ ራሽፎርድ ያገኘው ኳስ ወደ ጎልነት መቀየር ነበረበት። ግን የባርሴሎና አቻነት በዛም አልቆየም። 43 ኛው ደቂቃ ላይ ቪኒሺየስ ጁኒየር ከግራ አሻምቶት ኤደር ሚሊታው ያወረደለትን ኳስ ለኪሊያን ኢምባፔ ኳስ ነው ያቀበለው። ጁድ ቤሊንግሃም ወደ ጎልነት ቀይሮታል። እንግዲህ 3 ጎሎችን ባርሴሎና ላይ አስቆጥሯል። ይህ ተጫዋች የሪያል ማድሪድ ተጫዋች ከሆነበት ጊዜ አንስቶ ተጨማሪ ጎልም እንደዚሁ አግኝቶ ነበር። ሪያል ማድሪድ የመጀመሪያው አጋማሽ ከመጠናቀቁ አስቀድሞ ኪሊያን ኢምባፔ ከጨዋታ ውጭ አቋቋም ላይ በመገኘቱ ምክንያት ተሻረ እንጂ ከኳስ ውጭ አደገኛ ሽግግሮች የነበሩት ሪያል ማድሪድ ኳሱን ይበልጥ ለባርሴሎና ሰጥቶ ይጫወት ነበር። ሀምሳ ሁለተኛው ደቂቃ ላይ ኤሪክ ጋርሲያ በእጁ ነክቶ የተሰጠው ነው የፍጹም ቅጣት ምት ቮይቼክ ሽቼዝኒ ያድኖበታል። ኪሊያን ኢምባፔ ከመጥተው በኋላ ከዛ በኋላ በሁለቱ ቡድኖች በኩል የባከኑ እድሎች ነበሩ። አወዛጋቢ ውሳኔዎች በዳኞቹ በዳኛ በኩል ይወሰኑ ነበርና ከጨዋታው መጠናቀ በኋላ ምናልባት ላሚኒ ያማል እና ደግሞ ራሱ ፔድሪ የጨዋታው የመጨረሻ ቅጽበት ላይ ኦሬሊያን ቹዋሜኒ ላይ በሰራው ጥፋት በሁለተኛው ቢጫ ከሜዳ እንዲሰናበት በሁለቱ ክለቦች ተጫዋቾችና በዚህ ተጠባባቂ ወንበር ላይ ተቀምጠው ነበረው ኮቺንግ ስታፍ እንደዚሁም ደግሞ ተቀያሪ ተጫዋቾች መካከል የለየለት አይነት አምባጓሮ ከመነሳቱ መነሳቱ ነው እንጂ የዳኝነት ችግሮች ከዚህ ጨዋታ ጋር ተይዞ በአግባቡ መነሳት የነበረባቸው ጉዳዮች ናቸው። እና የፔድሪን በሁለተኛ ቢጫ መውጣት ልክ እንደ ጎል ሴሌብሬት ሲያደርጉ የነበረው ወይም ደግሞ ደስታቸውን ሲገልጹ የነበረው የሪያል ማድሪድ ተጫዋቾች የባርሴሎና ተጫዋቾችን ነክቷቸው ነው መሰል በቀጥታ ወደ ጸብ ነው የገቡት። ላሚን ያማል ከጨዋታው አስቀድሞ ሪያል ማድሪዶች ይሰርቃሉ ከሰረቁ በኋላ ደግሞ ሁልጊዜ ሮሮ ያሰማሉ ሲል የነበሩት ተጫዋች ትላንትና በጣም ደካማ የሚባል እንቅስቃሴ ነው ያደረገው። አልቫሮ ካሬራስ በአግባቡ ተቆጣጥሮት ነበር ይሄንን ተጫዋች ያመሻው። እና ከጨዋታው መጠናቀቅ በኋላ ዳኒ ካርቫሃል የሪያል ማድሪድ ዋንበል ሜዳ ላይ ያው ከሜዳ ውጭ ባለው እንትን አታውራ፣ ሜዳ ላይ ባለው ነገር ብቻ ራስን አሳይ የሚል መልዕክት ያለው የእጅ ምልክት ሰጥቶት ነበር። እና በዛም ደግሞ ጸቡ ተባብሶ ከቪኒሺየስ ጁኒየር ጋር እንደውም ወደ ውስጥ እንግባና ይዋጣለን እስኪባባሉ ደረጃ ደርሷል የሚሉ ሪፖርቶችም ከጨዋታው መጠናቀቅ በኋላ ወጥተው ነበር። እና እነዚህ ሁሉ ግርግሮች ከተፈጠሩ በኋላ ኪል ራሱ ላሚን ያማል ከጨዋታው በኋላ ሌላ ርዕሰ ጉዳይን ፈጥሮ ከጨዋታው ተጠናቋል። ሪያል ማድሪድ ይህንን ጨዋታ ማሸነፉን ተከትሎ አሁን ከባርሴሎና በአምስት ነጥቦች ርቆ ሊጉን እየመራ ነው የሚገኘው በ27 ነጥቦች፣ ባርሴሎና በ22 ነጥቦች እየተከተሉ ነው የሚገኘው። ሌሎችም ጨዋታዎች ነበሩ። በስፔን ላሊጋ አስረኛ ሳምንት ሪያል ማዮርካ ና ሌቫንታ ያደረጉት ጨዋታ አንድ ለአንድ ተጠናቋል። ኦሳሱና ና ሴልታ ቪጎ ያደረጉትን ጨዋታ አሁን በዚህ በስቱዲዮ ቴሌቪዥን ስክሪናችን ላይ እየተመለከት ነው የምንገኘው ጨዋታ ነው። ሴልታ ቪጎ ሶስት ለሁለት አሸንፏል። ይህም ራሱ ሌላ ራሱ ነው ይቻለ ብዙ ድራማ የነበረው ጨዋታ ነው። ራዩ ቫይካኖ ና አላቬስ ያደረጉት ጨዋታ በራዩ ቫይካኖ አንድ ለዜሮ አሸናፊነት ተጠናቋል። በጣሊያን ሲሪያ ቶሪኖ ዤኖዋን ሁለት ለአንድ ሲያሸንፍ፣ ሳሶሎ በሜዳው በሮማ አንድ ለዜሮ ተሸንፏል። ሄላስ ቬሮና ከካሊያሪ፣ ፊዮረንቲና ከቦሎኛ ሁለቱም ጨዋታዎች ሁለት ለሁለት ተጠናቋል። ላሲዮ ዩቬንቱስን ቶማስ ባሽጅ ዘጠነኛው ደቂቃ ላይ ባገባው ጎል አሸንፏል። ኢጎር ቱዶር አሁን ጫናዎች እየበዙበት ነው። አምና እሳት ለማጥፋት የመጣው የቀድሞ የዩቬንቱስ ተጫዋች አሁን ላይ እሱ እያስነሳ የሚገኘውን እሳት የሚያጠፋ ሌላ አሰልጣኝ የተፈለገለት ያለ ይመስላል። ከኒያሱን ሶስተኛ ተከታይ ሽንፈቱ ነው የገጠመው። ከዛ ባሻገር ስምንት ጨዋታዎችን ያለድል፣ ከእነዚያ ውስጥ አምስቱ አቻዎችም ተከታታይ እየተመዘገቡ ያቸው ውጤቶች ናቸው እና አሁን በዛ በ አሊያንስ ስቴዲየም አካባቢ ብዙ መጉረምረሞች ቢነሱ ያነክል የሚያስገርም አይደለም የሚሆነው። ምክንያቱም ዩቬ የቅርብ ዓመታት ውጤቱ ከነ ኢንተር ሚላን ከነ እንደዚሁ ከነ ከነ ናፖሊ አንጻር ሲታይ እጅግ በጣም የወረደ ሊባል የሚችል ነው። ከዛ ባሻገር ደግሞ ከጥቂት ዓመታት በፊት ገጥሞት በነበረው በተለይ ደግሞ የቡድኑ አመራሮች ሰርተዋል ተብሎ በታሰበው ሐሰተኛ የሂሳብ መዝገብ ምክንያት እነሱም ቅጣት ላይ ተጥለው ነበር እና ከዛ በኋላ ዩቬንቱስ በአግባቡ ማንሰራራት አልቻለም። ከኮቪድ በኋላም በጣሊያን ሴሪያ ከሚገኙ ቡድኖች መካከል ብዙ ጉዳት ከደረሰባቸው ቡድኖች መካከል አንደኛው እሱ ነው። ያስፈረማቸው ልዕለ ከዋክብትም የደሞዝ ፔሮሉን ወይም ደግሞ የደሞዝ ስትራክቸሩን አበላሽተውበታል። በዛ ምክንያትም የፋይናንስ ችግር ውስጥ የሚገኝ አይነት ቡድን ነው እና ያለው ስብስብ ግን እንደው ለዋንጫ ለመፎካከል በቂ የሚሆን ስብስብ ይመስለኛልና ያንን ለማድረግ የሚሆን አሰልጣኝ ግን በቅርብ አመታት እያገኘ አይደለም የሚገኘው። በዚህ ምክንያት ኢጎር ቱዶር እምብዛም የክለብ አሰልጣኝነት ልምድ የሌለው ቢኖረውም ደግሞ ያን ያክል የተሳካ ልምድ የሌለው አሰልጣኝ ወደ ስፍራው እንዲመጣ ሆኗል እና በዚህ ምክንያት ያለፈው ነው የውድድር ዘመን ውጤት አስተካክሎ ነበር። ከዛ በኋላ ግን ባሉት አመታት ወይም ከዛ በኋላ ባሉት ጨዋታዎች ላይ እምብዛም ውጤትን እያስተካከለ አይደለም የሚገኘው። ስምንት ተከታይ ጨዋታዎችን ያለድል ተጉዟል። በማንኛውም ሰዓት ሊሰናበት እንደሚችል እና ደግሞ የደግሞ ቢሆን እንደማይገርመው እሱም ከጨዋታው መጠናቀቅ በኋላ ስቴቱን ሰጥቷል። ወደ ኤል ክላሲኮ ጉዳይ መለስ እንበልና ከጨዋታው መጠናቀቅ በኋላ በተጫዋቾች መካከል ብዙ ጸብ ተፈጥሮ የጸጥታ አካላት የፖሊስ ኃይሎችም ጭምር ወደ ሜዳ እንዲገቡ ሆኖ ነበር። ነገር ግን ከሜዳው ውስጥ ከነበረው ላሚን ያማል ባልተናነሰ ከሜዳው ውጭ ደግሞ የነበረው ላሚን ያማል አባት ሌላ ርዕሰ ጉዳይ እየሆነ ነው የሚገኘው። ለተጫዋቹ ገና አርሊ ለሆነ የዚህ ተጫዋችነት ቆይታ ትልቅ ፈተና እየሆኑ ከሚገኙ ጉዳዮች መካከል አንዱ አባቱ ተደረጉ ነው እየተቆጠረ የሚገኙ። ምክንያቱም ከጨዋታው መጀመር አስቀድሞ ምግብ እየሰራ እኔ እዚህ ማረ ቤት ውስጥ ወይም ደግሞ እኔ ማብሰያ ክፍል ውስጥ ሆኜ ምግብ እየሰራው ነው ልጄ ደግሞ ያው ምግብ እያበሰልኩ ነው ልጄ ደግሞ ሳንቲያጎ በርናባ ውስጥ የሪያል ማድሪድን ተጫዋቾች ያበስላቸዋል ብሎ ነበር። ከጨዋታው መጠናቀቅ በኋላም ደግሞ ሌላ አወዛጋቢ አስተያየት ሰጥቶ ነበርና እንግዲህ የላሚን ያማል አባትም ልክ እንደ ልጁ ሁሉ ሌላ የትኩረት ማዕከል ሆኖ ነበር ኤል ክላሲ ከኤል ክላሲኮ ጋር ተያይዞ